በስሙ በምስሉና በቁጥሩ ላይ ድል ነስተው የነበሩ የእግዚአብሔርን በገና ይዘው በብርጭቆ ባለ ሲቆማየ ይላል። አሁን ያ ስም ማን ነው? ነገስታቱ አጼ ሚኒሊክ በገና ደርዳሪ ነው። አጼ ሚኒሊክን በገና ደርዳሪ ያስተማረው አጼ ቴዎድሮስ ነው። አጼ ቴዎድሮስ ድንቅ በገና ደርዳሪ ነው። ታሪካዊ ማስረጃዎች አሉ፣ ጽሁፎች ማ ሰላም ንስር አምባ ሚዲያ ቤተሰቦች እንደምን ሰነበታችሁ? ከባለፈው ሳምንት ፕሮግራማችን ከሊቀ መዘምራን ጌታቸው ብርሃኑ ጋራ በክፍል አንድ ባደረግነው ቆይታ ጥሩ ቁም ነገር እንዳገኛችሁበት ተስፋ እናደርጋለን። ከባለፈው ሳምንት የቀጥለው ክፍል ሁለት ፕሮግራማችን ይዘንላችሁ ቀርበናል እንድትከታተሉ ስንል በአክብሮት ጋብዘናችኋል። ከ666 ጋር ተያይዞ ከኢሉሚናቲ ጋር ተያይዞ ያለው የበገና ጉዳይ አንዲት አንቀጽ ላይ ነው ያለ። በተለይ ራእየ ዮሐንስ ምዕራፍ አስራ አምስት ቁጥር ሁለት ላይ አየሁም ይልና እነሆ በእሳት የተቀላቀለውን የሚመስል የሰዓት ባህር አየው በምስሉ በቁጥሩና በምስሉ ላይ እንግዲህ ስም አለ፣ ምስል አለ፣ ቁጥር አለ። በስሙ በምስሉና በቁጥሩ ላይ ድል ነሥተው የነበሩ የእግዚአብሔርን በገና ይዘው በብርጭቆ ባህር ላይ ሲቆሙ አየሁ ይላል። አሁን ያ ስም ማን ነው? ያ ምስል ማን ነው? ያ ቁጥርስ ማን ነው ብለን ስና ከምዕራፍ 14 ጋር ከምዕራፍ 13 ጀምሮ ነው ይመጣው ምዕራፍ 13 ላይ ያ ዮሐንስ ስለ ስድስት ወይም ስለ አውሬው መንፈሰኛ ስለ አውሬው አውሬ የተባለው ጸራዊ ነው። ስሙ ግን ሰው ነው እኮ ስድስት ተባለ የሰውነቱ ጅማት ነው ሰውነው ነው ነው። ሌላ ፍጡር አርጋቸው አውሬ ስለተባለ በግብሩ እንጂ አውሬ የተባለው ሌላ አውሬ አርጋቸው ዝንጀሮ፣ ጅብ አነሳ አረጋቸው እንዳትስሉት ነው ሰውነው ነው። ግን ሰውዬው ደግሞ ስሙ ጸራዊ ፀ ሲባል ደግሞ በጸሎቱ ጸ ሳይሆን በፀሐዩ ፀ ነው የሚጻፈው። ፊደላችን ሁሉ ተመልሰን እንገባለን። በገና እንገባ ወደ ፊደሉ እንገባለን። ቀመር አለው ያ ፊደል የኛ የኢትዮጵያ ቋንቋ ፊደላችን ግዕዛችን ሀለሐመ ሰረሰው ነው። አንዳንዶቹ ገልብጦ መጣ አሁን አበገደ ነው ይላሉ። አበገደ አሁን ናለቃ ኪዳነ ወልድ ክፍሌ ያመጡት ነው እንግሊዝኛውን ተከትለው የላቲኑ የላቲኑ ኤቢሲዲ የሚለውን ተከትለው አበገደ ብለው አመጡት እንጂ ብዙ የኢትዮጵያ የግዕዝ ምሁራን የሚስማሙት ደግሞ ቀመሩም ትክክለኛውም ሀለሐመ ነው። ያኛው አበገደው በእርግጥ ትጠቀምበታል ቤተክርስቲያን፣ ዕብራይስጥ ነው። በዛም መርበያዋስ የሚለውን ስሙም ይመጣል እና በዚህ በሃላሃ መሰረሰ ደግሞ ፊደላችን ደግሞ ይህንን ቤተክርስቲያን ያስተማራችን ደግሞ እኛም እዛ እናስተምራለን እና ድልነስተ የነበሩት የሚለው የስሙ ቁጥር ጸራዊ የሚለው 666 ነው። የስሙ ቁጥር ምስሉ ይሄ አምስት ጨረር ያለው ኮከብ ነው። አምስት ጨረር ኮከብ አምስት ጨረከው ከው ይገባቸዋል። እሱ ነው ምስሉ እሱ ነው ቁጥሩ 666 ነው። እሱም ጸራዊ ነው። ይህን ድል ይነሱ ይላል። የእግዚአብሔርን በገና ይዘው በብርጭቆ ባህር ላይ ሲቆሙ አየሁ ይላል ቅዱስ ዮሐንስ በራእዩ እና ከመደርደሩ በስተጀርባ ያለው ታሪክ የበገና ጉዳይ ከጣና ሀይቅ ጋር ተያይዞ እጅግ ሰፊ ነገር አለ። ያን የሚማሩት እና እና አንዳንድ ምሁራን ይህንን ዶክተርን ፕሮፌሰርን የሚሉት ይህንን ሲማሩ እንዲህ እየትነበርን ይላሉ ነፈርና ኢትዮጵያ ግን እንደ ይላሉ መቼ ታሪካችን አወቅ ነውና ስናስተምር በገና ታሪኩን ስናስተምር በገና እንዴት እስከ እስከ ባህር ዳር እንዴት ደረሰ? ከአዲስ አበባ ስንዴት ወደ ኢትዮጵያ ወደ ባህር ዳር እንዴት ይዞ መጣው? እኔ በአቤ እንግዲህ አንዲት አረፍተ ነገር ታሪክ ተጻፈልኝ እንደማለት ነው። እዚህ ጋር ታሪክ ግን ቤተክርስቲያኑ ይሄን የሰጠችኝ እና ነገስታቱ አፄ ሚኒሊክ በገና ደርዳሪ ነው። አፄ ሚኒሊክ በገና ደርዳሪ ያስተማረው አፄ ቴዎድሮስ ነው። አጼ ቴዎድሮስ ድንቅ በገና ደርዳሪ ነው ታሪካዊ ማስረጃዎች አሉ ጽሁፎችም አሉ እቴጌ ጣይቱ ብጡል በገና ደርዳሪ ናት አድዋ ላይ ስንሄድ እቴጌ ጣይቱ ብጡል በገና እየደረደረች ነበረ የአድዋ ውጊያ ላይ ግን ይሄ ታሪክ በበገና ታሪክ ላይ ወይም በሌሎች ሚዲያዎች ላይ የአድዋ በዓል ሲከበር እራሱ ኢትዮጵያ እንግዲህ ስንት ዓመት ከመቶ ዓመት በላይ አድዋን አክብራለች በገናን ግን አልጠቀሰችውም ታሪካዊ ነጋሪዎችም ይህን አይጠቅሱትም እኛን ጨምሮ አሁን አሁን ነው እኛም ታሪኮችን እያገኘን ስለ መጥቀስ የጀመርነው። በሁለተኛው የማይጨው ጦርነት ጊዜ ስንቶች ናቸው! እየተሰበተ መሰንቆ እና ክራር ተጫዋቾች ሁሉ አብሎ ተሰውተዋል። አይነ ስውራ ሁሉ አድዋ ላይ በሁለተኛው የማይጨው ጦርነት ሰራዊቱን ለማንቃት እኛም በመሰንቆ ጎራ ገባለን ብለው አይነ ስውራ ሁሉ ተሰውተዋል። እና እነዚህ የዜማ መሳሪያዎች በገናን በመሳቸው ጥጌጣዊ ትልቱን ዚሄን በመማፀን ነው እና ከዚህ ጋር ተያይዘው ታሪኮች ሁሉ በብዛት አሉ። ደብዳቤዎች አሉ። ሄድ ጽሁፎችም አሉ። እነዛ ማስረጃዎች ይዤ ነው ለተማሪዎች ሳሳያቸው፣ ይደነግጣሉ። እንደ ባህርዳር ደሞ የባህርዳር ያሉት ተወላጆች ደግሞ እዚህ ያደጉት ደግሞ በተለይ ስለ ዳጋ እስጢፋኖስ ተነግራቸው፣ ይደነግጣሉ። አሁን ብዙ ሰው የዳጋ እስጢፋኖስ ታቦት ወደ አድዋ መዝመቱን ብዙ ሰው አይናገርም፣ አውቀውምም። ግን ማስረጃ አለኝ። ንጉሥ ሚኒሊክ አጼ ሚኒሊክ ለዚህኛው አካባቢ ደብዳቤ ሲጽፉ ደብዳቤው እጅ ላይ ስላለ ነው። ለዚህኛው አካባቢ የተጻፈ ኮፒ አድርገው አዲስ አበባ ላይ አንድ አባት አግኝቼ ፎቶ አንስቼ መጥቼው ይዤዋለሁ። እንደ ልማዳችሁ ይላል። እንደ ልማዳችሁ ታቦተ ጽፋኖስን ይዛችሁ እንድትዘምቱ ይላል። ይሄ ማለት ከዛ በፊት እንደልማዳችሁ ማለት ከዛ በፊት የሆነ ጦርነት ሲኖር ታቦት ይዞ የመዝመት ኢትዮጵያውያን ባህል ነበር ማለት ነው። እና እንድትዛዝ የንጉሥ ትዛዝ ስለሆነ ጸሐፊው ራሱ አለቃ ገብረሃና ናቸው። የእጅ ጸሐፊው ጸሐፊ የተዛዙ የእጅ ጽሑፉ ብዕሩ መጨረሻ ላይ አለቃ ገብርሃና አይማሬ መጽሐፍት ል ዘዳጋ ስቴፋኖስ ይላል ጽፈት እና ይህ ሲነገራቸው ልጆቹ ደበቅ የት ነው ያለ ነው ይላሉ። የጥንቱን የኢትዮጵያ ታሪክ፣ የነገስታቱን ታሪክ በገና ይዘው እንዴት እንደመጡ የነ ንጉስ ግርማ ስዩ በተለይ ከግብጾች ጋር ይደረግ የነበረው ከአባይ ግድብ ጋር ተያይዘው በጣም ሰፊ ነገር አለው ሁሉ ሲነሳ የት ነበር እያሉ ይደነግጣሉ ልጆቹ እና ሲሰጥ ዝም ብሎ በገናው፣ ይሄ እንደ ሁለት ሶስት አራት አምስት እንደ ሰላምታ ዋኔ ቸርነት አይደለም፣ ታሪኩም ጭምር ከስነ ምግባር ጋር በገና ደርዳሪስ ምን ይጠበቅበታል ከሚለው ጋር ጭምር ከራስብ እና ጋር ተይዞ ብዙ ነገር አለ። በዛው ልክ ፈተናው ደግሞ ቀላል አይደለም። የጀመረ ሁሉ አይጨረስም። ብዙ ወደቅ መነሳቶችም አሉ። ለምን ይሄ በገና የመላእክት እግዚአብሔር እያመሰግኑበት መሳሪያ ነው፣ ገና ከፍጥረት መላእክት ባለበገና ናቸው። ሁሉም ሲፈጠሩ ባለበገና ባለዘማሪያን ናቸው። ሳጥናኤል እራሱ ባለበገና ነበረ፣ በገና ነበረው፣ ግን አልደረደረም፣ አላመሰገነም። የመላእክት እንግዲህ አንድ ግብር አላቸው፤ ካመኑ አይክዱም፣ ከካዱም ደግሞ አያምኑም። አሁን ሳጥናኤል ከካዱት ወገን ነው። ከካደ በኋላ ንስሐ ገብቶ የመመለስ እድል የለውም። ያመኑት ቅዱሳን መላእክት ደግሞ ባመኑበት ጸጥተው ቀርተዋል፣ አልካዱም። የእነሱ ባህሪ እንደዚህ ነው። ሰው እንወድቃለን፣ ኃጢአት እንሰራለን፣ ደሞ እንሳ እንገባለን። እንደዚህ ነው። ለሰዎች ይሄ ይስማማ፣ ለመላእክት ግን ይስማማ እና ሳጥናኤል ነው አይልም። ባለ በገና ነበረ። ይህ ይታወቅ ዘንድ ዘሕዝቅኤል ላይም ጠቅሰዋል፣ ኢሳያስን ጠቅሰዋል። እንዲያውም ሳጥናኤልን አንተ ደሞ ግን ኢሳያስ ምዕራፍ 14 ቁጥር ላይ ወደ ሲኦል ሲሆን አንተ ደሞ እንደኛ ደክመሃልን ጌጥህና የበገናህ ድምፅ ወደ ሲኦል ወረደ ይለዋል። ጌጥህና የበገናህ ድምፅ ምክንያቱም ሀብተ በገና ነበር፣ ሀብተ ዘማሪ ነበር። የመዘመር ሀብት ተሰጥቶት ለሳጥናኤል በመጀመሪያ። መጀመሪያም ቅዱስ ነበር፣ ከመጀመሪያ ሳጥናኤል የመላእክት አለቃም ነበር፣ ቅዱስ ነበር። ባለግ ሁሉን ትቶ ወድቋል። ይህን ኢሳያስ ተናገረ። አንተ የንጋት ልጅ አጥቢያ ኮከብ ሆይ ይለዋል። የሳጥ የልበልቡ ትዕቢት እንዴት እንደነበረ እሱ የጣለውን በገና ሰዎች አንስተውታል። ለአዳም ተሰጠ፣ ለአዳም ዘሮች ተሰጥተዋል። ሌሎቹ መላእክት ግን ቀጥለዋል እያመሰገኑ ይህንን ፍጥረት ኢሳያስ ላይ ያለውና ህዝቅኤል ላይ ያለው ስናይ፣ ህዝቅኤል ላይ ደግሞ ሳጥናኤል ይለብሰው የነበረው የክብር ጌጡን ይገልጠዋል። ሰምፔር፣ በሉር፣ ኢያስጲድ፣ አልማዝ፣ ቢረሌ፣ የሚያብረቀረቅ ወርቅ ልብስህ ነበረ። በተፈጠርክበት ቀን በገናህና እንቢልታ በአንተ እጅ ያምር ነበር። እነዚህ ሁሉ በተፈጠርክበት ቀን ተዘጋጅተው ነበር ይላል፣ ህዝቅኤል ምዕራፍ 28 ቁጥር 13 ጀምሮ እና እነዚህ ልብሶቹ ጌጦቹን የሳጣን ልብሶች ነበሩ፣ ግን ያለበሳቸው ገና እንደ ታጨ ነው የነበረው። ሳያመሰግንበት ወደቀ። እና ኢሳያስ የሚለዋል። ጌጥህ የሚለው ይሄንን ክብሩን ነው። የበጌጥህና የበገና ድምፅ ወደ ሲኦል ወረድ ይላል። አንድ ቀን ሳያመሰግን መዝሙር ማለት በገና ማለት መዝሙር ምናልቅል ዘመራ መሰገነ ነው። ሳያመሰግንበት ወድቋል። ሌሎቹን መለየት ግን ሲያመሰግኑ ናያቸዋል። ኪሩቤል ሱራፌል በተለይ በጌታ ትንሳኤ ጊዜ ራእየ ዮሐንስ ምዕራፍ አምስት ቁጥር አንድ ጀምረን ስናነበው በተለይ ቁጥር ስምንት ላይ አራቱ እንስሳት ይላቸዋል። አራቱ እንስሳት በአራማራ ግረማጣ መሊጦ ሱርቲዮን ይባሉ አራቱ ኪሩቤል የምንላቸው ስፋፊል ደግሞ ሀያ አራቱ ካህናተ ሰማይ ናቸው። እያንዳንዳቸው በበጉ ፊት ወደቁ ይላል። እያንዳንዳቸው በበጉ ፊት ወደቁ እያንዳንዳቸውም የወርቅ ጽናና በገና ያዙ ነው ይላል። ከዛ ቀጥሎ ምን ያደርጋል? በበገና የሚዘምሩት ዝማሬ አለ፣ መዝሙር እዛው ላይ አለ። የጌታችን መስዋዕት ድል አድርጎ መነሳት ለእኛ ደግሞ ክህነትና ክብርን የሰጠ መሆኑን እዛ ላይ በበገና እየደረደሩ አዲስ ቅኔ ይዘምራሉ ይላል። በበገና ነው የሚዘምሩት። እዚ ላይ የሚዘምሩት ሱራፌልና ኪሩቤል ብቻ ናቸው፣ ሌሎቹ መላእክት ግን ተመልካች ናቸው። እልፍ ብሎ ምዕራፍ 14 ላይ ዮሐንስ ላይ ደግሞ ሌሎቹ ኪሩቤልና ሱራፌል ተመልካች ሁነው ሌሎች መላእክት ደግሞ በገና ሲደረድሩ ደግሞ ይታያሉ። እንዲሁም ሄሮድስ ያሰየፋቸው ህጻናት ዛ ላይ 144 ሺህ የሚላቸው ህጻናት ከበጉ ፊት የተሰዉት ንጹህ ነውር የሌለባቸው የሚላቸው ህጻናት ያን ቅኔ ይማሩ ዘንድ ከነሱ ውጭ ለማንም አልሰጠውም ብሎ አንዱ ያየውን አንዱን ፓርት ዛ ላይ ይነግረናል። አንዱን ክፍል እና በዛ ጊዜ ደግሞ ሱራፊና ኪሩቤል ተመልካች ናቸው። መላእክት ደግሞ በገና ይደረድራሉ። እንደ ብዙ ውሃ ድምፅ ይላል። ብዙ ውሃ ድምፅ እንግዲህ ያስበው ልክ እንደዚህ ዓይነት ድምፅ በደርዳሪዎችን በገና እንደሚደረድሩ ያለ ድምፅን ሰማሁ ነው የሚለው እ በሆነች ቅጽበት ነው እንግዲህ ቅዱስ ያንስ ያ ሁሉ ራዕይ ሲያይ ከዚ ውስጥ አንዱ ሆ በገና ክፍል ያየው ዲል ነሱት አሁን ያለንበት ዘመን ካዱ ነው ስስራስስት በእጁ ያልያዘ በግንባሩ ያልተቀበለ ወይም አሁን ይሄ ባርኮድ ምንል እሱ ነው ሌላ እኮ አይደለም። ወደዛ ነው እየመጣ ያለው። ይሄን ያልያዘ ይህን ምልክት መሸጥም መለወጥም አይችልም። እንዲህ አድርግ ያስገድዳል ነው የሚለው። ይሄ አሁን ዋዜማው ላይ እንዳለን ያመላክታል። እና በገና ዝም ብሎ መደርደሩ ብቻ ሳይሆን ከጀርባ ያለውን ጉዳይ ማየት ያስፈልጋል። ጸጋው፣ በረከቱ፣ ረዴቱ፣ ሀብቱ። ትክክል ግን ያበዛው ይመስለኛል። ግን አጭር ነው። እዛ ላይ በቴዎሪው ብቻ ሲሰጥ የመግቢያው ትምህርት ከሰላሳ ሰዓት በላይ ይፈጃል እዚህ ላይ ግን በአንድ ሰዓት ተመልካቾቻችን፣ ይህን ንስር አምባ ሚዲያ ንስር አምባ ሚዲያ ውስጥ አገረኛ የተሰኘው ፕሮግራማችን ነው። እንግዳችን በጣም ነው የምናመሰግነው። እነዚያውን በፍቅነው ወይ የከነፉ ለቢዝነስ ብቻ የሚጠቀሙበት ይህን በገና ለእነሱ የሚሰጡት ምክር ካለ ምናልባት እንዲያው ድግ ግጥማቸው ይህንን ንስር አምባ ሚዲያን ሲከታተሉና ይህን መልዕክት ሲተላለፍ የሚሰሙ ከሆነ ስርዓቱን ጡፍቱን ጠብቀው ቢደረድሩ ጸጋ ይበዛላቸዋል። ሰማያዊ ክብርም ያገኛሉ። ስርዓቱን ጠብቀው የማያስተወግኑም ቅስፈት ነው ተጎድተውበታል ብዙዎቹ እና ለእግዚአብሔር መመስገና እናመስገኛ መሆኑን አውቀው በደንብ መጀመሪያ ቢያውቁ ክብሩን ቢረዱት ቢማሩት፣ በገናም የእኛም ሰውነት እኮ ነው። በገና የእኛ ሰውነት ነው እና በደንብ አውቀው ለትውሉ ምክንያቱ የሚያስተምሯቸውን ሰዎች መገደል ይዘዋቸው እንዳይገቡ። እኔ አንድ ጊዜ የሆነ ሚዲያ ላይ ምንድናየውት የሆነች ልጅ ራቁቷ እናት እንዲያው ራቁቷን ብላት ትሻላል ብቻ የሆነ ልብስ ግን ትንሽ ሸፈን አድርጋለች እና አቀባበል እየተደረገላት ነው ሆቴል ውስጥ ይመስለኛል ሳየው ቤቱ ዘመን ያለ ቤት ነው እና ሶስት ልጆች ነጠላ ለብሰው በገና ይዘው በበገና እያጀቧት ሲገባ አየሁና በጣም አዘነኝ በጣም አዘነ እና እነዚህ ልጆች ማን አስተምሯቸው ነው እንደዚህ የሆኑት እርግጠኛ ተምረዋል እኮ ሲማሩ በየትኛው ስነ ምግባር በገና ለምን ይሆናል የሚለውን ነገር ሳይለዩ ቀርተዋል። እነዚች ይጎዳሉ። ሰርቶ እኮ ገንዘብ ማግኘት ይሄ እኮ የተፈቀደ ነው። ምን ችግር አለ? ከአናት ስለቀደሱ ደግሞ ይከፈላቸው። ኃጢአት አይደለም። ባይሆን መጥኖ መቀበል ነው። ሲቻል ደግሞ አቅም የሌላቸው ደግሞ በነፃ ቢማሩ ፍላጎት ኑሯቸው ግን አቅም በእኛ ተቋም እንደዛ ነው። እንዲሁም በ2017 ዓመተ ምህረት በዚህ አጋጣሚ አንድም ተማሪ ገንዘብ አልተቀበልኩም። በተለይ በጋዎቹ በነፃ ነው የተማሩት። ለረዳቱ መምህር ብቻ ትንሽ ትንሽ ብር እያዋጡ ይሰጡት ነበረ። አልተቀበልኳቸውም። ክረምት ላይ ግን አውታሩ በጣም ክረምት ሲመጣ ይሄ በገና አውታር ክረምት አይወድም ቅዝቃዜ። በዚህ ምክንያት ሙሉም ይወድማል። የክረምት ተማሪዎችን ብቻ ግን አስከፍያቸዋለሁ። ለዛ መግዣ ነው እሱም የዋለው። ያውም ለተማሪዎቹ የበገና አውታር እያሳየኋቸው ምን ያህል አውታር እንደተበጠሰ ዘው ፊታቸው በኩንታል ነው የሞላው። እያሳየው ለዚህ መግዣ ነው እንጂ በገና አስተምሬ እኔ ገንዘብ መቀበል ፈልጌ አይደለም። ምን የምተዳደርበት ሌላ ስራ ዘርፍ አለኝ። ስለዚህ እንደትረዱት ያሉ እና እነዛ ልጆች ሌላ የተጨማሪ የስራ ነገር ቢፈጥሩ ጥሩ ነው። መምሬች ሳይ እንደዛ ነው ያሉኝ። ሌላ ስራ ፈጠር፣ በበገና ብቻ እንትን እንዳትል እያለ እና በየዓመቱ ከአስራ አምስት ተማሪ በላይ በነፃ ይማራል። በአስር ዓመቱ በመጣበት ሂደት ውስጥ በ2017 ግን የበጋ ተማሪዎች በሙሉ እነሱ ምስክሮች ናቸው። በነፃ ነው የተማሩት፣ አልከፈሉም እና የሌላቸውን እንዳቅማቸው ያላቸው ደግሞ ተቋሙን ቢደግፉት እንዲያድጉ እና መምሪያ ምንደሚ ሌላ ተጨማሪ ስራ ስራ ነው የሚለኝ። የበገና መምህራን ተጨማሪ ኢንካም ሌላ ስራ ቢኖራቸው እዚህ ላይ ከተማሟቱ ይሄ ብዙ ገንዘብ ስለማያመጣ ጸጋን ያሳጠርና ተጨማሪ ስራ እየሰሩ ግን አድርገው ግን እንዲ ለድካማቸው ከሆነ ደግሞ ትንሽ ትንሽ አድርገው ቢቀበሉ ጥሩ ነው ብዬ መክራለሁ። ከዛ ውጭ ግን በደንብ አውቀው መጀመሪያ በደንብ ያውቁት ከገባቸው እኮ ስርዓቱ ይጠብቃሉ። ካልገባቸው ግን እንዴት ይደረጋል? እንዴት ጉዳት እና ሌሎችን የሚመለከታቸው አካላት ከስር ያሎቻቸው ሰዎች ቢቆጣጠሩ፣ አብረ ስራ ቢሰራ። በርግጥ እነሱ ጋር እየተነጋገር ነው። አገረ ስብከቱም አዲስ ነገር ያመጣ ይመስለኛል። በቅርብ ገና ተሰብስበን አልተወያየንም እንጂ እኔም መልእክት እያስተላለፍኩ ነው። ከስርዓት እየወጣ ነው። አልተቆጣጠራችሁትም። ይሄን ንብረት ለዚህ እባካችሁ እያሁ ነው። ሌሎቹ አንዳንድ የመንግስት ተቋማትን ትንሽ ጥሩ አይደለም። አንዳንዶ ከአካሄዳችሁ ፈቃድ ሰጪዎች እንግዲህ ይሄ መንፈሳዊ ካልከው መንፈሳዊዘገበች ቤተክርስቲያኑ ያን ነው። ይሄ ቤተክርስቲያኑም እንደመዳፈርም ነው፣ እንዲሁ እራስንም አለመረዳትን አለማወቅም ነው። እሺ እስላም እኮ የራሱ ደግሞ የዜማ መሳሪያ ያለው እሱ የራሱን ተጠቅሞ ይጠቀማል። በገናን ሲጀም እስላም አይወስደውም እንጂ ደውልስ፣ ድል ቢልስ ይ ይሄ የአንተ ሃይማኖት፣ ይሄ ደሞ የነዚህ ነው ብሎ እየቱ ማስቀመጥ እንጂ ለማፋጅ ኛል መዳፈርም፣ ይሄ ትክክል አይደለም። እና ሁሉ ያለ እውቀቱ ነው ያለውና በምናውቀው ልክ ተቀምጠን የሚገባንን ነገር ብቻ ብንሰራ ጥሩ ነው። ይህ ሁሉ አለማወቅ ነው። በቃ በገና ምንድን ነው የሚለው ነገር አለመረዳት ነው። ብንረዳው እኮ ይሄ ሌላ ሀብት ነው፣ ሌላ ጸጋ ነው፣ ፈውስ የሚሰጥ መድኃኒት ነው። የሰማይ መንገድም ነው። ቅዱስ ዳዊት እንባውን እየጠረገበትና እየጸደቀበት ነው እያለቀሰ ለነሳ እያለ እ ማልቀሻ እንጂ መዝፈኛ ነው። ከመጀመሪያው ማልቀሻ እኮ ነው። ቅዱስ ዳዊት መቶ አምሳውን መዝሙር ሲሰራ እያለቀሰ ነው ይህን መዝሙር በዚህ የዘመረበት፣ ያመሰገነበት እንጂ እኛ ልንዘፍንበት ጭራሽ ደግሞ እንደ ሌላ ነገር አድርገን ልንወዳደርበት የሚገባ መሳሪያም አይደለም። እንዲሁ እኔ አሁን ሚዲያ ላይ ሲመጣ እራሱ ጨገኛ አልወድም። ሚዲያ መግባት ግን ለምንደው ሚዲያ ላይ ይሄ ነገር እንድናገር የምገደደው መረጃው እንዲደርስና ትክክለኛው ግን ይወቁት በሚል እንጂ እኔ አሁን አውቄ አይደለም። ከኔ በላይ ደግሞ ሌሎች መምህራን አሉ በበገና ጉዳይ ላይ የሚያስተምሩ ችሎታም፣ እውቀታም፣ አቅረም ያላቸው እነሱ ናቸው። እንዲሁ መናገር ያለባቸው ስለ በገና እኔ የማውቃትን ያህል ያገኘኋትን ያህል ተናገርሁ እንጂ ከእኔ በላይ ብዙዎች አሉ። እኔ እንዲያውም አንድ ፐርሰንት ብለዋል መምህር ስለ በገና አንድ ፐርሰንት አላውቅም ነው ያሉ። ሊቀልስ ዓመት መምህር ሲሳይ ደምሴ ይሄ ማለት እኔ ያስተማሩኝ እኔ አሁን እሳቸው አንድ ፐርሰንት ከወሰዱብኝ እኔ ዜሮ ነኝ። ወርታችን እንደዛ ነው መታሰብ ያለበት። ግን ከእሳቸው በላይ የሆኑ ሙ ሌሎች መምህራን ደግሞ አሉ እነ ዲያቆን ዮርዳኖስን የመሰሉ በዚህ አጋጣሚ ስለ በገና ቅዱስ ዳዊት በደንብ የሚናገሩ በደንብ ያስተምሩ፣ እውቀቱም ችሎታውም ያላቸው እና እነሱ ቢናገሩ የበለጠ ያምራል። እሺ አባታችን ያው እንግዲህ እናንተ እዚህ ባህር ዳር ላይ ማሰልጠኛ ከፍታችኋል። ማሰልጠኛው እንግዲህ ያሰለጥናችሁ ነው። ስለዚህ ከእናንተ ማሰልጠኛ አንጻር የእድሜ ክልል አለው ወይ ልጆች ሲጋበዙ? ወድ ላይ ገደብ የለውም ከታች ምናልባት ከእኛ ፕሮግራም አንጻር ደግሞ እንግዲህ አሁን ያለነው መስቀል በዓል ላይ ነው እና ከመስቀሉ ጋር በገናን አገናኝተው መልክት የሚያስተላልፉ መልካም። ህፃናቱ የእድሜ ገደብ የለውም፣ ግን በገናውን የመያዝ አቅም ካላቸው ትንሽ በገናው ከበድ ስለሚል ከአስር ዓመት በላይ የሆኑት ህፃናት ከዛም በፊታቸው የሆኑ ህፃናት ትንሽ እጃቸው ጣታቸው ዚ የደረሰላቸው ጣታቸው የደረሰላቸው በጣም ውጤታማ ሆኖኛል አሁን ትልቅ ሆኖ አነዛዛ ከአስር ዓመት ቤት ያስተማርኳቸው ልጆች አይ እናንተ አትችሉም ብዬ ግን እስኪ ሞክሩት ካልኳቸው በኋላ ግን ከትልቆቹ ነዛ ህፃናት የተሻሉ ሆነው አግኝቻቸዋለሁ ከዛ በኋላ አልገደብኳቸውም ብቻ ግን በገናውን በቀኝ እጃቸው መያዝ ከቻሉና ይህ መያዝ ከቻሉ ቢያንስ ዕድሜያቸው ከአስር ዓመት በላይ የሆኑት ይችለውታል ግን ሙሉ ነገር በደንብ እንዲረዱት ግን እድሜያቸው ቢያንስ ከ15 ከ16 ዓመት በላይ ከሆኑ ግን ታሪኩን ጭምር ወደኋላ ታሪካዊ ዳራውን ሁሉ ስለሚይዙት እንደዛ ቢሆን ይመረጣል። በደንብ እንዲያውቁት ነው እንጂ ለበገናው ድርደራ ለመደርደሩ ግና አይቸገሩም፣ ይችሉታል። ልጆችም ስለሆኑ ፈጣን ናቸው። በደንብ ገደብ የለም። ቱርፋቱ ታሪኩ፣ ቅድም ሌላው ከመስቀል ጋር የተያያዘው ጉዳይ እንግዲህ ደመራን ስናከብር ሁላችንም፣ በተለይ ጥምቀትና መስቀል የአደባባይ በዓል ነው። ሌሎችም የአደባባይ በዓሎች እንዳሉ ሆኖ ቤተክርስቲያኖች በሁለቱ የጎላ የተረዳ ነው። ጥምቀት ላይ ታቦት የማጀብ ራሱ የነበረ በብሉይ ኪዳንም የነበረ ጉዳይ ነው። አዲስ ነገር አይደለም፣ አዲስ ነገር አላመጣ በገናና ታቦት አይለያይም። በቃ ታቦቷ ራሱ በበገና ታጅባ ነው። ሄዶታም አሳፍ እና ቆሬ የሚባሉ የበገና ደርዳሪዎች አሉ። ታቦተ ጽዮን ያለ በገና ድርደራ ለአንድ ሰዓት ላይ ቀርቶ ለአንድ ሰከንድ አትቆይም። ከ24ቱ ሰዓት 8 8 ሰዓት ተከፋፍለው 8 ሰዓት ሲደረድሩ ቆይተው 8 ሰዓት አንዱ ቡድን ከሄደው በኋላ ሁለተኛው ቡድን እነዛ ሲያርፉ እነዚህ ሚ ይተካሉ፣ በገና ይደረድራሉ። ልክ እነዚህ ያልፉ ደግሞ ሌሎች ቡድኖች ደ ሶስት በሶስት ተከፍለው ታቦተ ጽዮን 24 ሰዓት ያገለግላሉ በበገና በመሰንቆ ዋሽንት እንደዚህ የነበረው ብሉ ኪዳን ላይ እና አዲስ ነገር አለም ዛሬ ታወስ ሲወጣ ማጀብ፣ መስቀል ግን አሁን ነው አዲስ ኪዳን ላይ ነው እና መስቀል ሲወጣ ደግሞ ራሱ መስቀል ነው። በገናው ምናልባት ከዚህ በፊት የነበረው በገና ላይ የነበረው የቅርጽ ነው የወድ ምልክታ ወይም ቀርነ በግ ይመስል ነው የነበረው እና ብሉ ኪዳን የነበረው በገና ከዚ ላይ የሚቀመጠው መስቀል አልነበረም። በአዲስ ኪዳን ግን መስቀሉ ቅድስት እሌኒ ካገኘችው ጊዜ በኋላ ግን ኢትዮጵያውያን በተለይ መስቀል እምነታችን የተለየ ስለሆነ እናቶቻችን ከወገባቸው በላይ ነው መስቀልን ልብሳቸው ላይ ሁሉ የሚቀርጹት። ከዛ ነገር አለማቸው ሁሉ መስቀል ነው። እጽዋትም ሲበቅሉ መስቀል ነው። የበሬ እቃዎቻችንም ስናያቸው መስቀል ናቸው። እናቶቻችን እንዲጣውቅተው እንኳ በመስቀል ነው የሚያማትቡት። ገበሬው ምርት አምርቶ በመስቀል ነው የሚያደርገው። ነገር አለማቸው ሁሉ መስቀል ነው። ከዛን ጊዜ ጀምሮ ቤታችንም ስንሰራ ቤታችን ቁንጮ ላይ መስቀል እንሰራለን። ዛ አለባበሳችን በዚህ ግንባራችን ላይ እዚህ ላይ የሚነቀሱት ንቅሳት ሁሉ በሙሉ መስቀል ነው። አሁን እንዲያው በዚህ አጋጣሚ መስቀልን ካነሳና እንዲያው ወይም ካነሳ ነገር እናቶቻችን ከወገባቸው በላይ ነው መስቀል የሚሰሩት፣ መስቀሉ አይዘቀዘቁትም። አሁን የከተማ ሴቶችና ዲዛይነር የሚሉ ፋሽንና የሚሉ ሰዎች የባህል ቀሚስን ሰርተው መስቀሉ እየዘቀዘቁሉ ይሰራሉ። ይህ በጣም ነውር ነው። በእርግጥ የእውቀት ማነስ ነው። ምክንያቱም ቤተክርስቲያኗን አያውቋትም ስለማያውቋት ቤተክርስቲያን የምትሰጠውን ትምህርት ወይም ደግሞ እነዚህ የዚህ እውቀትና ጥበበኞች የት ነው ያሉት? ገጠር ላይ ነው ያሉት። እነሱ ጥልፍ ሲጠልፉ መስቀሉን ከስራ አጠብቀው የሚጠልፉት በደምብ አይዘቀዝቁትም። አሁን የከተማ ግን መስቀሉን ዘቅዝቀው ምን ይሁን ምን ይሁንም አይታወቅም፣ ምሳሌትም አይኖረውም። ዝም ብለው ብቻ በአገኙት ክር ደርድረው ደርድረው አዲስ ፋሽን ይላሉ። የቤተክርስቲያን አይነቱን ነገር ልብስ ላይ ሲለበስ መስቀል ጠለፍ ያለበት የሚለውን ራሱን የቻለ ጠልሰም ጠልሰምና ራሱን የቻለ ሚስጢር አለው። እንደ በዚህ አጋጣሚ እንደ ይሄን ንስር ሚዲያ የሚከታተል ንስር አምባ ሚዲያ የሚከታተሉ ካሉ እንደ ዞር ብሎ መለስ ስለው ወደ ራሳቸውን ቢያዩ መልካም ነው። አለዛ ግን ቅስፈትም ነው፣ ይሄን መልዕክት ማስተላለፍ እፈልጋለሁ። ስለዚህ ወደ መስቀሉ ስንመለስ፣ የመስቀል በዓል ያዳይ በዓል ሲሆን ደመራውን አጅበን መስቀል መስቀል ስለሚወጣ ከየ ቤተክርስቲያን በመስቀል ነው ደመራው የሚታጀበው። መስቀሉን አጅበን እንግዲህ በበገና እየዘመርን እንወጣለን። አሁን ይሄ ከቅርብ ጊዜ የመጣ ነገር ነው። በፊት አልነበረም ም አዲስ አበባ ላይ ማኅበረ ቅዱሳን የጀመረው ባህር ዳር ላይ ደግሞ እንግዲህ ቅዱስ ያሬድ መንፈሳዊ ነገያቃ ነው ይዘን የወጣ ነው። ብፁዕነታቸው መመሪያ ሰጡን፣ ነውን አብርሃም በረከታቸው የደረሰን ና ሁለት ሺህ ዘጠኝ ላይ መስቀል በዓል ስናከብር ሰላም አርጊው ላይ እንደመረቁን፣ በሉ ነገ ደግሞ እንድች እንዳማረችባችሁ መስቀል አደባባይ ላይ ተገኝታችሁ በአምራ አክብሩ አሉ። በቃ እኛም መስቀላችን ዘንድ ወጣን። ከዛ በኋላ ይኸው ውበት ሆኖ ከዚህ ቀጥሎ እኛም ከአዲስ አበባ ያየነውን የብፁዕነታቸውን ትእዛዝ ተቀብለን እያስፋፋ እንገኛለን። ይህን ተከትሎ ከዛ በኋላ አሁን ግን የትኛ በገና የሌለበትን መስቀል አታገኝም። አሁን እንዲህ በገና ማሰልጠኛ ተቋም የሌለባቸው አንዳንድ ወረዳዎች ካልሆኑ መስጠቀር በዞን ደረጃ እንዲሁ የወረዳ ትልቅ ከተሞች የሚባሉትም ራሱ የበገና ማሰልጠኛ ተቋም የሌለበት የለም። አሁን ጥሩ መስፋቱ ቅድም እንዳልኩት መስፋቱ ጥሩ ሆኖ ጎን ለጎን ሌላው ደካማ ነገር ቢስተካከል ለቤተክርስቲያናችን ውበት ለቱሪስት መስህብ ለእኛም ድምቀት፣ ያልተማሩሙ እየተማረ ራሱን እየመረመረ የሚመለስበትና ፈጣሪን የሚያመሰግንበት ስለሆነ ይሄ ቢሆን ጥሩ ነው እና በመስቀል ጊዜ መስቀልን ማጀባችን ራሱ የበገናው ህይወት የተቀየረው መስቀሉ ከተገኘ በኋላ ነው። ከላይ የነበረው ቅርጽ አሰራሩ የተቀየረው ቅድስት እሌኒ መስቀሉ ካገኘችው ጊዜ በኋላ ነው። በጣም ነው እናመሰግናለን። እውነት ለመናገር እንደዚህ አባቶችን ያብዛልን። በተለይ ደግሞ በነፃ ልጆችን ትምህርት ለመስጠት አንዱ የቤተ ክርስቲያን ኃላፊነት መቁጣት ነው ብዬ ስለምወስድ በጣም የተደረጋለው ነገር በጣም አሪፍ ነው። እግዚአብሔር እናንተ ነው የሚያክብርልን። እስኪ በመጨረሻ ሰዓት እንግዲህ ያሰሙን እስኪ፣ እሺ። መስቀሉ እንደሚመለከት ወሪዶ መስቀሉ የሚለውን

ጌታችን ተቀብላችሁም ስለመጣችሁ በጣም እናመሰግናለን። ከዚህ በኋላም ድጋሚ በሌላ ፕሮግራም እንገናኛለን ተስፋ አደርጋለሁ። ዘብሬስትልኝ